ስሜ ሸጋይ ፈንታ ይባላል። የጎንቻ ሲሶ እነሴ ወረዳ ግብርና ጽህፈት ቤት ኃላፊ ናቸው። አሁን የምንገኝበት ወደ መስኖ ስራ እንቅስቃሴ የሚገባበት ነው እና ከዚህ ጋር በተያያዘ የተለያዩ የቅድመ ዝግጅት ስራዎችን ስንሰራ ቆይተናል። እነዚህ የቅድመ ዝግጅት ስራዎች የሚባሉት አንደኛው የወረዳ የቀበሌ ባለሙያውን እና የሚመለከታቸው በገጠር ላይ ይህኔ መስኖ ስራ ይደግፋሉ ተብሎም ታሰቡ አጋር አካላትን በጋራ በመቀናጀት ወረዳ የንቅናቄ መድረክ ለማካሄድ ጥረት አድርገናል። ይህንም ወደ ቀበሌዎች እያወረድን ነው። ከአስር በላይ የሚሆኑ ቀበሌዎች የንቅናቄ መድረክ በማካሄድ ላይ አሁን ይገኛሉ። ሁለተኛው ከመስኖ ጋር ተያይዞ መሰራት የሚገባቸው ምን ያህል በነባር በመስኖ የሚለማ መሬት አለን እነማን ያለማለው፣ በ2018 በተጨማሪ በአዲስ መስኖ ልናለማ የምንችለው አካባቢ የት ነው? እነማን አርሶ አደሮች ናቸው የሚሳተፉ የሚለውን እሱ ለየተናው ያጠናቀቅንበት ሁኔታ ነው ያለው። ከዚህ አንጻር ተወስዶ ሲታይ በባለፈው 2017 በጀት ዓመት ወደ 2938 ሄክታር የሚሆን በአዲስም በነባርም መስኖ የሸፈንንበት ዓመት ነው። ከዚህ ውስጥ በጣም በልዩ ትኩረት ለግሩ እየተረገበት እና እሷን ተብሎ እየቀየረ ያለ የኢትዮጵያ ስንዴ ነው አንዱ አርት በባለፈው አመት 1796 ሄክታር ስንዴ ለመሸፈን ጥረት አድርገናል። ይህንም በዘንድሮ አመት በአጠቃላይ በመስኖም ነበሩ 2938 እና በአዲስ 277 ሄክታር በድምሮ 3215 ሄክታር እና ለማን እንደሚጠር ነው ምናስበው። በዚህ 3215 ሄክታር ውስጥ 2300ውን በበጋ የመስኖ ስንዴ ለመሸፈን የተለያዩ ስራዎችን እየሰራን ያለን። በበርካታ ቀበሌዎች አካባቢ የእርሻ እንቅስቃሴ አሁን ገብተዋል። ኦልሞስት ወደ 169 ሄክታር አካባቢ የሚሆነው በመስኖ ከሚዘራው ውስጥ አሁን እርሻ እንቅስቃሴ አካባቢ የገባለን። ሌላኛው ለዚህ የምናለማበት ስልት የመለየት ነው። ወደ 900 ወደ 655 95 ሄክታር አካባቢ 695 ሞተር ፓምፖች አሉ። የተለያዩ ዘመናዊ መስኖ ፕሮጀክቶች አሉ። ባህላዊ መስኖ ካናል ጠለፋዎች፣ ጊዜያዊ ወንዞችን የመገደብ ስራ እና የግብአት አቅርቦት በተለይ ከማዳበሪያ ጋር የተያያዘ በቂ ማዳበሪያ ለዚህ አጠቃላይ ለበጋ መስኖ አገልግሎት እንዲውል የማዘጋጀት ስራ ነው። እዚህ አንጻር ከማዳበሪያ ጋር የተያያዘ ከሰባት ሺህ ኩንታል በላይ የሚሆን ዳፕም ዩሪያም ሁለቱም ማዳበሪያ ቀርቧል። ነባር ሞተር ፓምፖች የሚሰሩ ተለይተዋል። በተጨማሪ አዲስ ሞተር ፓምፕ ኦልሞስት ወደ መቶ ሁለት አካባቢ የሚሆኑ ፍላጎቶች አዲስ ሞተር ፓምፕ በዚህ ውስጥ ሰባት መቶ አስራ አራት አርሶ አደሮች በቡድን በቡድን ሆኖ ከዚህ ቀደም መንግስትም ጭምር ደግፎ ይህም ፍላጎት እያሰባሰብ ያለበት ሁኔታ ያለ አሁን ከመስኖ ልማት አንጻር ውስጥ በባለፈው ዓመትም የተቀየሩበት ነው። ይህንን ለመስራት እንግዲህ በአጠቃላይ በመስኖ ዘንድሮ ከ340 ሺ ኩንታል በላይ ምርት እናገኛለን በአንደኛ ዙር ብለን እናስባለን። በሁለተኛ ዙር ወደ 900 ሄክታር አካባቢ ሚሆን እና ለማለም ብለን እናስባለን። የሁለቱ አንደኛ እና በሁለተኛ ዙር ከ504 እንታለ ላይ እናለማለን ብለን ኦልሞስት የቅድመ ዝግጅት ስራዎችን እያጠናቀቅን ነው ያለን። አሁን ሰብል እንደተሰበሰበ የወንዝ ግደባ እንደዛ ጊዜ ወንዞችን የሚያዝ የካናል ጠረጋ ስራ ዘመናዊም፣ ባህላዊም ካናል ጠረጋ ስራዎችን እየሰራን ስላለን አሁን ወደ ተግባር እንቅስቃሴ እየሰራን ነው። ይህን ለመስራት እንግዲህ የወረዳ ባለሙያኑ በቡድን ማስቻይ በሆኑ አካባቢዎች ላይ እየተንቀሳቀሱ አስዋደሩ ሞት ቤት እያደረጉ ያነቃቋሉበት የቀበሌ ባለሞችን በዚሁ ደረጃ ድጋፍ እያደረጉ ያለበት ሁኔታ ነው ያለ። ሁለተኛው ከግብርና ጋር በተያያዘ አሁን ትኩረት ሰጥተን እየሰራ ነው ያለ የመኸር ሰብል ነው። በመኸር ሰብል 42561 ሄክታር በተለያዩ ሰብል አይነቶች ከዚህ ውስጥ ወደ 1 ሺህ በላይ የሚሆኑ አካባቢ በስንዴ እየተሸፈነ ያለ ከዚህ አንጻር በጥቅሉ አንድ ነጥብ ስምንት ሚሊዮን ኩንታል አካባቢ እንሰበስባለን ብለን ያሰብ ነው ኦልሞስት በጣም የተሻለ አመት ነው ዘንድሮ የሰብል ቁመነው ተወስዶ ሲታይ የቁም ሰብል ግምገማችንም እቅዳችን ልናሳካ እንደምንችል ነው የቁም ሰብል ግምገማው እያሳየ ያለ ከዚህ ጎን ለጎን የአፈር ለምነት ስራዎች አሉ የኮምፖስት ዝግጅት ስ እሱን ወደ መቶ ፐርሰንት አካባቢ እቅዳችንን ፈጽመናል። ሌላው ሰብል እየደረሰ ስለሆነ በተመሳሳይ በፍጥነት በማንሳት ለመስኖ ቶሎ እንዲለቅ ማድረግ ስራ አንደኛው። ሁለተኛው ድንገት በዝናብ እና በተለያዩ ብክነት እንዳይከሰት አርሷአደሩ ሰብል እንደደረሰው ወደው እንዲሰበስብ፣ ይህን በወረዳ ባለሙያ በቀበሌ ባለሙያ ችሎችን፣ ስምሪቶችን፣ ቼክሊስቶችን እየሰጠን አርሷአደሩን እያነቃቃን ያለበት ሁኔታ ነው ነው ያለ እኔ ሰብል ቁመና ተወስዶ ሲታይ ጥሩ ነው። አሁን አንዳንድ አካባቢዎች የደረሰው ላልደረሰው ደረሰው በልማት ደረጃጀት ወንፈል የሚባል አለ በደቡብ እንደዛ የጀመሩ አካባቢዎች አሉ። ሰሚ ቆላ ሆኖ ከአካባቢ እሱም ስራ አግሬሲቭሊ የተሰራ ነው የሚል ሀሳብ ነው መስጠት የምፈልገው